በአክብሮት የምንጋብዘው በዛሬ ፕሮግራማችን ትልልቆቹን የአውሮፓ ክለቦች የተመለከቱ በተለይ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ አርሰናል፣ ሊቨርፑል፣ ቸልሲ ሪያል ማድሪድ፣ ባርሴሎና ሌሎችንም የአውሮፓ ታላላቅ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተሰሙ ይገኛሉ። እነሱን መረጃዎች በስፋት ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው ውድ ቤተሰቦቻችን ትልልቆቹን የአውሮፓ ክለቦች የዝውውር ጉዳዮችን እንዳሳለን ፎዋር ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ እናደርጋለሁ። እናንተም ቪዲዮችንን ላይክ፣ ቻነላችንን ሰብስክራይብ እያደረጋችሁ ከእኛ ጋር አብሮነታችሁን እንታሳዩን በአክብሮት እንፈልጋለን። በቀጥታ ከመሸጋገሬ በኋላ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ሲቪያ በቀጣዩ የዝውውር መስኮት ሁለት ፊርማዎችን በነጻ ለማግኘት ዝግጁ ነው። በገንዘብ ችግር ውስጥ ያለው ሲቪያ በክረምቱ ነጻ ዝውውሮችን ለማግኘት እየሰሩ ሲሆን ለመጪው የውድድር ዘመን ሁለት ተጫዋቾችን ለማግኘት ከወዲሁ እየተዘጋጁ ነው። ሲቪያ ቡድኑን ለማጠናከር በዝውውር ገበያው ላይም በማተኮር የወደፊት ሁኔታቸውን እያቀዱ ነው። በክረምቱ ሊፈርሙ ከሚችሉት ዝርዝሮች ውስጥም ሁለቱ ስሞች ጎልተው ወጥተዋል። ዳንኤላ ማርቴ እና ሮኒ ባርዳጂ ይባላሉ። የ30 ዓመቱ ልምድ ያለው ተከላካይ ዳንኤል አማርቴ ከቤሺክታሽ ቆይታ በኋላ አዲስ ክለብ ይፈልጋል። አማርቴ ለሲቪያ የተከላካይ ጥንካሬንና የኋላ መስመር ሁለገብነትን ያመጣል ተብሎ የሚጠበቅ ሲሆን፣ ይህም የሲቪያ የተከላካይ መስመርን ያጠናክራል። በሌላ በኩል የ19 ዓመቱ ተስፈኛው የቀኝ ክንፍ ሮኒ ባርዳጂ በአንዳሉዣኑ ክለብ ራዳር ላይ ይገኛል። በአሁኑ ጊዜ በኮፐንሃቨን የሚጫወት ሲሆን በሜዳው ሶስተኛው ክፍል ላይ ፍጥነቱ፣ ቴክኒካል ብቃቱና አቅሙ ጎልቶ ይታያል። ወጣትነቱና እምቅ ችሎታው በቡድናቸው ውስጥም እድገትን ለማስቀጠል በማሰብ ለሲቪያ የረጅም ጊዜ ኢንቨስትመንትም ያደርገባል ተብሎ ይታሰባል። ሁለቱ ተጫዋቾች በፍራንቼስኮ ዣቪየር ጋርሲያ ፒያሜንታ እየተመሩ የቡርኑ ነጫዎች ዘይቤ ለሚያሟሉ የተለያዩ ባህሪያትን ያዙ በመሆኑ ለሲቪያ ትልቅ እድልን ያመለክታሉ። በነፃ የማስፈረም ስትራቴጂ ከክለቡ የፋይናንሻል ፖሊሲ ጋር የተጣጣመ ሲሆን በአውሮፓ ገበያ ላይም የተረጋገጠ ልምድና ተስፋ ሰጪ ተጫዋቾችን ማግኘትም ያስችላል ተብሎ ነው የሚታሰበው። የአሁኑ የውድድር ዘመን ሊጠናቀቅ ሲቃረብ የሲቪያ ስፖርት አስተዳደር እነዚህን ቁልፍ ፊርማዎችን በማግኘት በሚቀጥለው ዓመት ተስፋ ሰጪ ጅምር ለማድረግም እየሰሩ ይገኛሉ። አማርቴና ባርድጂ የሲቪያን ማሊያ ከለበሱ በቡድን ውስጥም ትልቅ ጭማሪን ለማምጣት በደጋፊዎች ዘንድም ትልቅ ተስፋን ይሰጣሉ ተብሎ ነው የሚጠበቀው። ሉካ ሞድሪች ከሪያል ማድሪድ ለመልቀቅ ሊዘጋጅ ነው። የማሬንጊዮ ቡድን በሚቀጥለው ክረምት ካፕቴኑን ሊያሰናበት ይችላል። ሉካ ሞድሪች በድጋሚ በገበያ ውስጥም ስሙ ብቅ ብሏል። በዚህ ጊዜ አንጋፋው ክሮኤሽያዊ የተከላካይ የአማካይ ስፍራ ተጫዋች በሚቀጥለው የውድድር ዘመን ወደ ሊጋቸው እንዲመጣ ለማድረግ የሚያሰቡት ኳታሮች ናቸው። የኳታሩ ቡድን ፍላጎት የ38 ዓመቱን አማካይ በሪያል ማድሪድ የሚያስቀና ደረጃን በማሳየቱ የሞድሪችን ሁኔታ መከታተል ጀምረዋል። ምንም እንኳን የኳታር ፍላጎት ቢኖርም ሉካ ሞድሪች ፍላጎቱ በነጮቹ ክለብ መጨረስ እንደሆነ ደጋግሞ ተናግሯል። ይሁን እንጂ በአሁኑ ጊዜ ኮንትራቱን ለማራዘም ምንም አይነት ውይይት የለም። በሚቀጥለው ክረምት ኮንትራቱ ያበቃል። ሉካ ሞድሪች ከፍሎረንቲኖ ፔሬዝ ጋር በቀጥታ ከተነጋገረ በኋላ ለሌላ የውድድር ዘመን ለመቆየት እንደሚፈልግም መናገሩ የሚታወስ ጉዳይ ነው። አሁን ላይ ለሉካ ሞድሪች በጠረጴዛው ላይ ብዙ ሚሊየን ፓውንድ አቅርቦታ አለው። በ2012 ሪያል ማድሪድ የደረሰው ክሮኤሽያዊው አማካይ በካርሎ አንቸሎቲ እቅድ ውስጥም ቁልፍ አካል ሆኖ ቀጥሏል። ምንም እንኳን በዚህ የውድድር ዘመን የበለጠ የሁለተኛ ደረጃ ሚና ይኖረዋል ተብሎ ቢጠበቅም እውነታው ግን በአብዛኞቹ አስፈላጊ ጨዋታዎች ላይ ቋሚ ሆኖ መጀመሩን እያየን ነው። ይህም ሉካ ሞድሪች ወሳኝ መሆኑን ያሳያል። ለክለቡና ለሀገሩ በዚህ ሲዝን ከአርባ ጨዋታዎች በላይ ማድረግ ችሏል። ኳታር፣ ሳዑዲ አረቢያ ያደረገችውን ትልልቅ እንግዲህ ጨዋቾችን የመሳብ አቅም እሷም ለመጠቀም እንግዲህ ትሞክራለች ተብሎ ይጠበቃል። የሞድሪች መገኘት ጉሌ የሆነ ለእግር ኳሱም እድገት ይሰጣቸዋል። እንደ ማርካ ዘገባ ከሆነ ክሮኤሻዊው ከዚህ ቀደም ከአል አህሊ የቀረበለትን ብዙ ሚሊዮን ዶላር ውድቅ አድርጎ ነበር። ነገር ግን አሁን ላይ የኮንትራት ጊዜውን እየጨረሰ ነው። እናም በቀጣይ ዓመት ደግሞ ልዩ መዳረሻ ለማግኘትም ሊያስብ ይችላል ተብሎ ነው የሚጠበቀው። ሚኬል አርቴታ ለአርሰናል በጥሬ ተጫዋቾች የዝውውር መስኮት ከፈለገው አጥቂ ዝውውር ራሱን እያገለለ ይመስላል። የአርሰናሉ ቡድን የፊት መስመር እቅዳቸውን ቀይረዋል። በአሁኑ ጊዜ ለአስተን ቪላ እየተጫወተ ያለው እንግሊዛዊ አጥቂ ኦሌ ዋትኪንስ በአርሰናል ፍላጎት ላይ የለም። ባለፈው የጠረት ጨዋቾች የዝውውር መስኮት የለንደኑ ክለብ የ29 ዓመቱን አጥቂ ለማምጣት ከፍተኛ ፍላጎት ቢኖረውም ጥያቄው ውድቅ በመደረጉ ምክንያት በሚኬል አርቴታ ቡድን የማጥቃት እቅድ ላይ የተለያየ አቅጣጫ ለመውሰድ ተገድቧል። ከስካይ ስፖርት የተገኘው መረጃ እንደሚያመለክተው ስፔናዊው አቢብ አሰልጣኝ ለሚቀጥሉት የዝውውር ጊዜያት ቅድሚያ የሚሰጣቸውን ተጫዋቾች ለይቶ ያስቀመጠ ሲሆን ከበርኒንግሃሙ ከተማ ቡድን ጋርም ጠንካራ እንቅስቃሴ ሲያደርግ የነበረው ኦሌ ዋትኪንስ በአንድ ወቅት እጅጉን ቢመኙትም አሁን ላይ ግን በፍላጎታቸው ዝርዝር ውስጥ የለም። አሁን ላይ የአርቴታ እቅዶች ተለውጠ ባለ አርቴታ በተለያዩ አይነት አጥቂዎችን እየፈለገ ነው ምናልባትም ሁለ ገብነት ወይም ደግሞ አቅም ያለው ክለቡን በፕሪምየር ሊግ መሆነ በዓለም አቀፍ ደረጃ እንዲፎካከር የሚያደርግ አጥቂ ለማግኘት ሌሎች አማራጮችን እንዲመለከቱ እያደረገ ነው። በዚህ ምክንያት የኦሌ ዋትኪን ሰስም ተወዳጅነትን ያጣና በእጩ ዝርዝር ውስጥም የወጣ ተጫዋች ይመስላል። ውሳኔው የአርሰናል ፍላጎትን በባስኩ አሰልጣኝነት ትእዛዝ መሰረትም አጫዎችት ዘይቤው ጋር የሚጣጣም ተጫዋች በመፈለጋቸው ኦሌ ዋትኪንስን ሊተውትም ይገደዳሉ። ኦሌ ዋትኪንስ ለአስተን ቪላ ቁልፍ ተጫዋች ሆኖ ቢቆይም የወደፊት ሕይወቱ ግን በሰሜን ለንደኑ ቡድን ላይ አይደለም። አርቴታ ፊት መስመሩን ለማጠናከር አስቀድሞ ሌሎች ስሞችን ለይተው በክረምት ለማምጣትም እየተዘጋጁ እንዳሉ መረጃዎች ያሳያሉ። ፔፕ ጓርዲዮላ የአካዳሚውን ፍሬ ወደ ማንቸስተር ሲቲ እንዲመለስ ጠይቋል። የሲቲው አሰልጣኝ ቡድናቸውን ለማጠናከርና ከጥቂት ዓመታት በፊት በአስደናቂ ወይም በአስቅኝ ዋጋ የተሸጠውን ተጫዋች ሊመለሱ ይፈልጋሉ። ማንቸስተር ሲቲ በ2023 ከ1 ሚሊዮን ፓውንድ በላይ ሳያገኙ የለቀቁትን ተጫዋች ሞርጋን ሮጀርስን መመለስ ብለው እንግዲህ እየተመለከቱት ነው። አሁን ላይ ልክ ከአንድ ዓመታት በኋላ ዋጋው ወደ 50 ሚሊዮን ፓውንድ አካባቢ ጨምሯል። እናም ፔፕ ጓርዲዮላ ባለተሰጥን ለማምጣትም ቡድኑ ላይ ግፊት እያደረገ ነው ሲል ቲም ቶክ ዘግቧል። የ22 ዓመቱ ሞርጋን ሮጀርስ በዘንዴ ውድድር ዘመን በአስተን ቪላ በሚገርም ሁኔታ እያበራ ነው። በሁሉም ውድድሮች 12 ጎሎችን አስቆጥሮ 11 ለጎል የሆኑ ኳሶችንም አመቻይተው ቀብሏል። ይህም የኡናይ ኤምሪ እቅድ ቁልፍ አካል እንዲሆንም አድርጎታል። ከ2019 እስከ 2023 በሲቲ ሁለተኛ ቡድን የቆየው ተጫዋቹ በድጋሚ የካታላኑን አሰልጣኝ ቀልብን ስቧል። የተሸጠው ከ1 ሚሊዮን ፓውንድ በላይ አይሆንም። አሁን ላይ ግን ዋጋው ሀምሳ ሚሊዮን ፓውንድ ነው። ምንም እንኳን በሲቲ የመጀመሪያው ቡድን ውስጥ እድሎችን ባያገኝም ጋርዲዮላ በአስተን ቪላ ባሳየው ብቃት ግን ተደንቋል። እናም የሲቲን የአጥቂ ክፍል ለማደስም ጥሩ አማራጭ ሊሆን ይችላል ብሎ ያምናል። በተለይም አንዳንድ የክም ተጫዋቾቹ ሊለቁ ስለሚችሉ ሞርጋን ሮጀርስ ጥሩ ምትክም ይሆናል ተብሎ ነው የሚጠበቀው። ሲቲ ለሞርጋን ሮጀርስ ትልቅ ዋጋ ሊያወጣ ይገደዳል። አስተን ቪላ በጣም ተፈላጊነት ያላቸው ተጫዋቾቻቸውን በቀላሉ ለመልቀቅ ምንም አይነት ፍላጎት የለውም። እና ማንቸስተር ሲቲ ወደ 50 ሚሊዮን ዩሮ የሚጠጋ ገንዘብ በማቅረብም ንግግሮችን ለመክፈት ሊዘጋጅ ነው። ጋርዲዮላ ሁላ ላይ ትልቅ ስህተት የሰሩበት ተጫዋች በድጋሚ ለማምጣትም ጥረት እንዲያደርጉ ጠይቋል ነው እየተባለም የሚገኘው። የለንደኑ ቡድን በድጋሚ ወደ አጥቂው ኢላማ ሊመለስ ነው። ቶተንሃም ሆትስፐርስ በጠሬ ተጫዋቾች የዝውውር መስኮት ለማምጣት ወደፈለጉት የአጥቂ መስመር ተጫዋች ኢላማ ለመመለስ ወስነዋል። ሪፖርቱ እንዳሳየው ከሆነ በአንጌ ፖስተኮግሉ ላይ የሚወሰነው ውሳኔ ለሳምንታት የተረዘመ ሲሆን አሰልጣኙ በዩሮፓ ሊግ የውድድር ዘመን የሚያመጡት ውጤት ቆይታቸውን ይወስነዋል ተብሎ ይጠበቃል። ነገር ግን ቶትናም ሆትስፐርስ ፖስት ኮግሉ ላይ ምንም ቢወሰን በፈረንሳዊ አጥቂ ላይ ያለው ፍላጎት ግን እንደሚታደስ ተሰምቷል። ለውጦቹ በክረምት የሚጠበቁ ሲሆን የፖስት ኮግሉ ጣፈንታ ምንም ይሁን ምን ስለ አንድ ተጫዋች ቶትናም ሆትስፐርስ ነቅተው እየሰሩ እንደሆነ አንዳንድ መረጃዎች አስነብበዋል። ቶትናም ሆትስፐርስ ማቲያስ ቴለን ከባየር ሚኒክ በውሰት ያመጡት ሲሆን ቀድሞውኑ ከፓሪስ ሰን ጀርሜን ራንዳል ኮሎ ሙአኒን ለማስፈረም ሙከራ አድርገው ነበር። በዩቬንቶስ በወቅቱ በውሰት ለመውሰድ ውድድሩ አሸንፏል። ዩቬንቶስ ሪፖርቶች በቅርቡ እንደጠቆሙ ቶተናም ሆትስፐርስ ማቲያስ ቴልን በቋሚነት የማስፈረም እድላቸው ሰፊ ነው። አሁን ላይ ግን ያው ጋዜጣ አክሎ ለራንዳል ኮሎሞአኒ አዲስ ጥያቄ ለማድረግም እያሰቡ ነው ይለናል። የ26 ዓመቱ ተጫዋች በመጀመሪያዎቹ ሶስት ጨዋታዎች ላይ አምስት ጎሎችን በማስቆጠር በዩቬንቱስ ጥሩ ጅምርን አሳይቶ ነበር። ነገር ግን ከዚያ ጀምሮ በስምንት ጨዋታዎች ላይ ጎል አላስቆጠረም። እናም በቅርቡ ከዢኗ ጋር በተደረገው ጨዋታ ወደ ተጠባባቂ ወንበር ላይም ተቀምጧል። ከዩቬንቱስ የቅርብ ጊዜ የአሰልጣኝ ለውጥ በኋላ እንግዲህ አጥቂው ከጥቅም ውጪ ሊሆን እንደሚችል የሚያሳይ ምልክት እየታየ ነው። ዩቬንቱስ ራንዳል ኮሎሞአኒ ከፓሪስ ሴን ዠርሜን ለመግዛት ምንም አይነት የግዴታ ውል የለበትም። ራንዳል ኮሎሞአኒ የመጣው በውሰት ብቻ የወሰደው ሲሆን በክረምቱ ወደ ፈረንሳዊ ክለብም ይመለሳል። ራንዳል ኮሎሞአኒ እስከ 2028 ኮንትራታ ላይ አለው። የኮሎሞአኒ የወደፊት እጣፈንታም ከፓሪሱ ቡድን የራቀ ነው። በእርግጥ ሪፖርቱ ፓሪስ ሰን ጀርሜን ራንዳል ሩዋንዳ ኮሎሞ አኒን ለመሸጥ ዝቅተኛ ዋጋ እንደሚቀበሉም ተናግረዋል። ሊቨርፑሎች ብራዚላዊውን አማካይ ማስፈረም ይፈልጋሉ። ሊቨርፑል ለኤደርሰን ጥያቄ ለማቅረብ ተዘጋጅተዋል። በጣሊያን የወጣ ዘገባ እንዳመለከተውም የአታላንታው አማካይ በማንቸስተር ዩናይትድ እንደሚፈለግ የዘገቡ ሲሆን ቲም ቶክ ብራዚላዊው አማካይ ወደ ፕሪምየር ሊግ የመዘወር ፍላጎቱን አረጋግጧል። ኤደርሰን ከ2022 ጀምሮ በአታላንታ ቆይቷል። ራሱንም በሴሪአ ውስጥ ካሉ ምርጥ አማካዮች አንዱ አድርጎም አስቀምጧል። የሀያ አምስት ዓመቱ አማካይ በአጠቃላይ ለጣሊያኑ ክለብ አንድ መቶ ሰላሳ አንድ ጨዋታዎችን አድርጎም አስራ ሁለት ጎሎችን በማስቆጠር አራት ለጎል የሆኑ ኳሶችን አመቻችቶ አቀብሏል። ኤደርሰን አታላንታ ያለፈው የውድድር ዘመን የዩሮፓ ሊግ ዋንጫን እንዲያነሳም ትልቅ አስተዋጽኦ አድርጎ ነበር። በ2027 ክረምት በአታላንታ ያለው ኮንትራት የሚያልቀው ብራዚላዊ በዚህ ሲዝን በ41 ጨዋታዎች አራት ጎሎችን አስቆጥሮ ሁለት ደግሞ ለጎል የሆኑ ኳሶችን አመቻይቶ ማቀበል ችሏል። አታላንታ በአሁኑ ሰዓት በሴሪኤ ሶስተኛ ደረጃ ላይ ተቀምጧል። እናም ለቻምፒየንስ ሊግ ብቁ ሊሆኑ ይችላል። ነገር ግን የጣሊያኑ ክለብ በዚህ ክረምት ኤደርሰንን ለመሸጥ ተዘጋጅቷል ሲል ቱቶ አታላንታ ዘግቧል። ዘገባው እንዳመለከተው ሊቨርፑል የአታላንታን በር በማንኳኳት ከተዘጋጁ ክለቦች መካከል ነው። እንደ ሪያ በርች፣ አሌክሲ ማካሊስተር እና ዶሚኒክ ሶቦዝ ላይ ያሉ ተጫዋቾች በዚህ ውድድር ዘመን ጥሩ እንቅስቃሴ ቢያደርጉም ሌሎቹ በመሃል ሜዳ ሌላ ተጫዋችም ይፈልጋሉ። ማንቸስተር ዩናይትድ፣ አትሌቲኮ ማድሪድ እና ዩቬንቱስ ተመሳሳይ ጥያቄዎችን ለኤደርሰን ለማቅረብም ፍቃደኞች እንደሆኑ ነው የተነገረው። ቱቶ አታላንታ እንዳስነበበው ኤደርሰን ምትክል ሊሆን የሚችሉ ተጫዋቾችን እየተመለከቱ ነው። ኤደርሰን ወደ ፕሪምየር ሊጉ ለመሄድ ዝግጁ ነው። የቲም ቶክ የጣሊያን እግር ኳስ ዘጋቢ ሩዲ ጋሌቲ ማንቸስተር ዩናይትድ እና ማንቸስተር ሲቲ በኤደርሰን ላይ ፍላጎት እንዳላቸው ከወር በፊት አስነብቦ ነበር። ጋሌቲ ሊቨርፑል ስለ ብራዚላዊው ዓለም አቀፍ የተከላካይ አማካይ መረጃ ጠይቆ እንደነበር ተናግሯል። ምንጮች ለቲም ቶክ እንደተናገሩት ከሆነ ኤደርሰን በፕሪምየር ሊግ መጫወት ይፈልጋል፣ ነገር ግን የተወሰኑ ክለቦች ስለሚፈልጉት ተመራጭ መዳረሻ የለውም ተብሎ ነው የሚጠበቀው። ሪያል ማድሪድ የተከላካዩን ኮንትራት ሊያደስ ነው። የሪያል ማድሪዱ ተከላካይ በክረምቱ ብዙ ፈላጊዎች አሉት፣ ነገር ግን ክለቡ በሳንቲያጎ ቤርናቢው ለተጨማሪ ዓመታት እንዲቆይም ይፈልጋል። የማል ተከላካዩ አንቶኒ ሩዲገር ባለፈው እንግሊዝ ሲዘን ራሱን ከሪያል ማድሪድ የተከላካይ ምሰሶዎች አንዱ አድርጎ አሳይቷል። የሩዲገር ወጥ የሆነ ብቃት በማድሪድ አመራርና ጥንካሬ ታክሎበት በተከላካይ መስመር ውስጥም ለካርሎ አንቸሎቲ ቁልፍ አካል አድርጎታል በዘንድሮ የውድድር ዘመን ከአርባ ጨዋታዎች ማድረግ የቻለ ሲሆን ሶስት ጎሎችንም ማስቆጠር ችሏል። የቀድሞው የቸልሲ ተጫዋች በመልበሻ ክፍል እጅጉን የሚወደድ ሲሆን የሪያል ማድሪድ ደጋፊዎችን ፍቅርንም አግኝተዋል። ይሁን እንጂ የሩዲገር ምርጥ ብቃት በብዙ ክለቦች ሳይስተዋል አልቀረም። በርካታ የሳዑዲ አረቢያ ቡድኖች አይናቸውን በሰላሳ ሁለት ዓመቱ የመሀል ተከላካይ ላይ በማድረግ በመጪው ክረምትም አዲስ ትልቅ ጥያቄን በማቅረብም ሊፈተኑ እንደሚችሉት የተሰማውም የሳዑዲ ቡድኖች ትልቅ ኮንትራትንም ሊሰጡት ፍቃደኞች እንደሆኑ ነው መረጃዎቹ እያሳዩ የሚገኙት እስከ 2026 ከማድሪድ ክለብ ጋር ኮንትራት ያለው ቢሆንም የሳዑዲው ስጋት በሳንቲያጎ ቤርናቢው ማንቂያ ሆኗል። በሪያል ማድሪድ እና በሩዲገር ተወካዮች መካከል ግንኙነቶች ቀድሞውኑ ተጀምረዋል። ጋዜጠኛ ኤክረም ኮኑር እንደገለጸው ከሆነ የነጩ ቡድን ኃላፊዎች ለማራዘም ከሩዲገር ጋር የመጀመሪያ ውይይት ጀምረዋል። ግባቸው ግልጽ ነው። ካሁኑ ስምምነት ባሻገር ቀጣይነቱን ማረጋገጥና ከመካከለኛው ምስራቅ የቀረበ ሐሳብ ተጫዋቹ እንዳይሳሳትም ማድረግ ነው። የሪያል ማድሪድ አላማ የተከላካዩን ኮንትራት ቢያንስ ለሁለት ተጨማሪ አመታት ማራዘም ነው። ክለቡ ተጫዋቹ ባሳየው ብቃት ሙሉ በሙሉ ረክቷል። እናም ሩዲገር ለቡድኑ የወደፊት እቅድም አስፈላጊ እንደሆነ አድርገውም ይቆጥሩታል ሊቨርፑል እና ቸልሲ የአስተን ቪላውን አማካይ ፈላጊ ሆነዋል እንደ ሊቨርፑል ቸልሲ ና አርሰናል ያሉ ክለቦች በክረምቱ ወቅት የመሀል ሜዳ አማራጮቻቸውን ለማጠናከር እንደሚፈልጉ የተዘገበ ሲሆን ሶስቱም ክለቦች አይናቸውን በአንድ ተጫዋች ላይ አድርገዋል ነገር ግን አማካዩም በዚህ ሲዝን በፕሪምየር ሊግ በጣም ዝቅተኛ ደረጃ ላይ ከሚገኙ ተጫዋቾች አንደኛው ነው አስተን ቪላዎች ጥሩ የውድድር ዘመን እያሳለፉ ነው። እንደ ሞርጋን ሮጀርስ ና ዩሪ ተለማንስ ያሉ ከኳስ ጋር ምቾት የሚሰጡ አማካዮች መሀል ሜዳን እየመሩ ነው። ነገር ግን በዚህ ሲዝን በቪላ ብዙ ቦታ ያልተሰጠው አማካይ ቡበካር ካማራ ነው። የ25 አመቱ አማካይ በክረምቱ አስተን ቪላን ስለ መልቀቅም እያሰበ እንደሆነ ተሰምቷል። ቲቢአር ፉትቦል እንደዘገበው ሊቨርፑል፣ ቼልሲ ና አርሰናል ሁሉም ካማራ ላይ ፍላጎት አላቸው። የጣሊያኑ ኢንተር ሚላንም ፈረንሳዊውን በክረምቱ የዝውውር መስኮት ለማግኘትም ኢላማ ያደረገው ሌላኛው ቡድን ነው። ኢንተር ሚላኖች በክረምቱ የመሀል ሜዳ አማራጮቻቸውን ለማሻሻል የሚፈልጋሉ። ሆኖም ግን አስተን ቪላ በቅርቡ ከካማራ ጋር ለመለያየት ምንም አይነት እቅድ እንደሌላቸው ዘገባው አረጋግጧል። አዲስ ኮንትራት ለመፈረም የመጀመሪያ ድርድር ከተጫዋቹ ተወካዮች ጋር መደረጉንም ዘገባው አረጋግጧል። የቪላ ሀሳብ በሂደት ውስጥ ፍላጎት ያላቸው ክለቦች ዞር በማድረግ የወደፊት ህይወቱን በቪላ ፓርክ የሚያረጋግጥ ትርፋማ ፕሮፖዛልም ማቅረብ ነው። ለአስተን ቪላ ስራ የበዛበት ክረምት የሚሆን ይመስላል። የቶትናሃም አማካይ ኢቪስ ቢሱማም ቪላዎች ይፈልጉታል በመባሉ ካማራን ለመልቀቅ ዝግጅት እያደረገ መሆኑ ተሰምተዋል። ይሁን እንጂ አስተን ቪላዎች ሀሳባቸው ካማራ እንዲቆይና በሚቀጥሉት ሳምንታትም አዲስ ኮንትራት እንዲፈርም ማድረግ እንደሆነ ተሰምቷል። አስተን ቪላ የቼልሲውን ኮከብ በክረምቱ ለማስፈረም ጥረት ያደርጋል። ቼልሲዎች በዚህ ክረምት በተጫዋቾች መልቀቅ ጉዳይ ላይ ስራ ይበዛበታል። ከሚለቁባቸው ተጫዋቾች አንደኛው ወደ አስተን ቪላ ሊሄድ ይችላል። የኖኖ ማንዶ ወይ ከቼልሲ መውጣት ከጥቂት ሳምንታት ወዲህ እድሉ ጨምሯል። ቼልሲዎች ሁለት የክንፍ ተጫዋቾችን ማስፈረም እንደሚፈልጉ እየተነገረ ነው የቼልሲ አዲስ የክንፍ መስመር ተጫዋች ማምጣት ለኖኖ ማንድዌኬ ከስታንፈርድ ብሪጅ መውጣትም ትክክለኛ ምክንያት ይሆናል። ኖኖ ማንድዌኬ ምንም እንኳን በአንጻራዊነት ተስፋ ሰጪ ውድድር ዘመንን ያሳለፈ ቢሆንም እንግሊዛዊው በክለቡ ኃላፊዎች ግን እንዲቆየ አይፈለግም። አሰልጣኙ ኤንዞ ማሬስካም በኖኖ ማንድዌኬ ላይ እምነት የለውም። በተለይም ቼልሲዎች በስልጠና ወቅትም በማንድዌኬ ባህሪ ደስተኛ አይደሉም ተብሏል። ተጫዋቹ በኤንዞ ማሬስካ የረጅም ጊዜ እቅድ ውስጥም ምን ያክል እንደሚስማማ ጥርጣሬ እንዳለ በፉትቦል ኢንሳይደር ላይም መረጃዎች በስፋት እየወጡ እንዳሉ ነው ዘገባዎች የሚያሳዩት። ቸልሲ ለኖኖ ማንዶይ ከሽያጭ ክፍት ነው። ይህ ክረምትም የዝውውር መስኮት ኢላማቸው ለሆነው አስተን ቪላ መልካም ዜና ነው። ኡናይ ኤምሪና የስፖርት ዳይሬክተሩ ሞንቺ በዚህ ውድድር ዘመን ወይም በዚህ ውድድር አመት መጨረሻ በዝውውር መስኮቱ ከምርጥ ከሚያወጧቸው ከፍተኛ ገንዘብ ይኖራቸዋል። አዲስ የክንፍ መስመር ተጫዋች ተጫዋችም አጀንዳ ይሆናል። ማርከስ ራሽፎርድ እና ማርኮ አሴንሲዮ በውሰት ቢመጡም በቋሚነት መቆየታቸው ግን እስካሁን አልተረጋገጠም። ለአስተን ቪላ ኖኖ ማንድዌኬንም ማስፈረም ቀላል አይሆንም፣ ምክንያቱም ማንድዌኬንም በኤሲ ሚላንም ይፈለጋል። ተጫዋች በዚህ ውድድር ዘመን ለቼልሲ በሁሉም ውድድሮች 9 ግቦችንና 4 አሲስቶችን ማድረግ ችሏል። አስተን ቪላ በዚህ ክረምት ማንድሮይ ኬን ማስፈረም ይችሉ እንደሆነ የሚጠየቅ ጉዳይ ሲሆን በውድድር አመቱ መጨረሻ ከቼልሲ ለዝውውር ሊቀርብ እንደሚችልም እድሉ እንዳለም ከጊዜ ወደ ጊዜም እየጨመረ የመጣ ጉዳይ ይመስላል ይህም ለኡናይ ኤምሪና ለሞንቺ የተወሰነ ተስፋ ሊሰጥ እንደሚችል ነው መረጃዎቹ እየጠቆሙ የሚገኙት። ፓሪስ ሰን ዠርሜን እና የፕሪሚየር ሊግ ሁለቱ ክለቦች የዩቬንቱስን ኮከብ እየፈለጉት ነው። የዩቬንቱሱ አማካይ ኬፐር ኬፍረን ቱራ በዚህ የውድድር ዘመን እንግዲህ በሳየው አስደናቂ ብቃት የተነሳ የበርካታ የአውሮፓ ክለቦችን ፍላጎት ስቧል። የሴሪኤው ግዙፍ ክለብ የ24 ዓመቱን ተጫዋች ከኒስ ባለፈው ክረምት ለማስፈረም 20 ሚሊዮን ዩሮ አውጥቷል። ይህም እንግዲህ እንደ ቲዮን ኮፔሚያርስና እንደ ዳግላስ ሉዊስ ከመሳሰሉት የዝውውር ክፍያዎች ጋር ሲወዳደር በጣም ትንሽ ነበር። ከፍራም ቱራም እንግዲህ ከአዲሶቹ የመሃል ሜዳ ተጫዋቾች ያነሰ ወጪ ቢያወጣም ባለፉት 12 ወራት ከክለቡ ምርጥ ፈራሚዎችም አንዱ ነበር። ቲያጎ ሞታ አንዳንድ ጊዜ እሱን ወደ ቋሚ ያስተላለፍ ውስጥ ለማስገባትም ያንገራግር ነበር። ፈረንሳዊው በውድድር አመቱ መጀመሪያ በአንጻራዊነት አዝጋሚ አጀማመር ነበረው። ቢሆንም ግን በጣሊያን ዘግይቶ ትልቅ ብቃቱን ማሳየት ችሏል። ለዩቬንቱስ ቅርብ የሆኑ የመረጃ ምንጮች እንደሚሉት ከሆነ የኬፍረም ቱራም ብቃት በአውሮፓ ውስጥ የበርካታ ክለብ ፈላጊዎችን ትኩረት እንዳገኘና ከዋና ፈላጊዎቹ መካከል ፓሪስ ሳን ጀርሜን ይገኝበታል። የፍሬንች ሊጓን ሻምፒዮኖቹ ፈረንሳዊውን አማካይ ወደ ትውልድ ሀገሩ የመመለስ እድልን እያጤኑበት ይገኛሉ። ከፓሪስ ሳን ጀርሜን በተጨማሪ ማንቸስተር ዩናይትድ እና ሊቨርፑልም በክረምቱ አማካዩ ላይ ፍላጎት አሳይተዋል። ቢሆንም ግን ምንጮች ዩቬንቱስ ከክረምቱ ውድ ንብረታቸው በቱሪን በማቆየትም ጓግተዋል ሲሉም ይገልጻሉ። ከፍረም ቱራምን የመሸጥ እድል ዝቅተኛ ነው። ነገር ግን ትልቅ ጥያቄ ከመጣ ቢያንኮኔሪዎቹ ሽያጩን እንዲያስቡት ሊፈትኗቸውም ይችላሉ። ዩቬ የኬፍረም ቱራም ሁለተኛ ልጅ ለአሁንና ለወደፊት ቁልፍ ሰው አድርገው የሚመለከቱታል። አዲሱ የዩቬንቱስ አለቃ ኢጎር ቱዶር ተጫዋቹ አሁን ላይ ጥሩን አቅሙን እያመጣ በመሆኑ ለማሻሻልም ትልቅ ክፍል እንዳለው ነው የሚያምኑት። ሁለቱ የፕሪምየር ሊግ ክለቦች ከባዱን ዝውውር ሊሞክሩት ነው። ሊቨርፑልና ማንቸስተር ሲቲ ኮንትራቱን ለማራዘም ንግግር ላይ የሚገኘውን ላሚን ያማለን ለወደፊቱ ከባርሴሎና ለማስፈረም ይፈልጋሉ ተብሏል። የ17 ዓመቱ ያማል ባለፉት 18 ወራት ውስጥ ራሱን ለብሩግላናው ቡድን እንግዲህ ቁልፉ ተጫዋችም አድርጎ አስቀምጧል። ያሚን ያማል የልጅነት ክለቡን በላሊጋው አናት ላይ እንዲቀመጥና በ2024 25 የውድድር ዘመን በአውሮፓ ቻምፒየንስ ሊግም የሩብ ፍጻሜ ተፋላሚ እንዲሆንም ማድረግ ችሏል። አሁን ላይ የስፔኑ ጋዜጣ ሙንዶ ዲፖርቲቮ እንደዘገበው ባርሴሎና የያሚን ያማልን ኮንትራት ለማስፈረም ወይም ለማደስ እየሰሩ ሲሆን፣ የግራ እግሩ ኮከብም በቅርቡ ባሳየው ድንቅ ብቃት ምክንያት ጉልህ የሆነ የደሞዝ ጭማሪ እንዲደረግለትም ታውቋል። ባርሴሎና በበኩሉ ላሚን ያማል ብቃቱን እንዳረጋገጠ ስለሚሰማቸው ለአጥቂው አዲስ ኮንትራት ለማቅረብ ቅድሚያ ሰጥተውታል። ሆኖም ግን እንግዲህ ሜንዴሽ የባርሴሎና የመጨረሻ ምላሽን በተመለከተ ጠንቃቃ እንደሚሆን ነው የሚታመነው። ከዚህ በተጨማሪ የባርሴሎና የፋይናንስ ሁኔታ በአንጻራዊ ሁኔታ ደካማ ነው ተብሎ በሚታሰብበት ወቅት ሁለት የእንግሊዝ ቡድኖች ላሚን ያማልን በቅርበት እየተከታተሉት ነው። ሊቨርፑልና ማንቸስተር ሲቲ ተጫዋቹ አዲስ ኮንትራት ካልፈረመ ሁለቱ ላሚን ያማልና እንዲሁ ለማግኘት ይፈልጋሉ። የተጫዋቹ ዋጋ ይህን ያክል ባይባለም ኮንትራቱን ካላራዘመ ነገር ግን ዋጋው መቀነሱ ግድ ነው። በኤፕሪል 2023 ፕሮፌሽናል ጨዋታውን ያደረገው ላሚን ያማል በዚህ አመትም በጥሩ ሁኔታ ላይ ይገኛል። ላሚን ያማል በዚህ ሲዝን 13 ጎሎችን አስቆጥሯል። በባ ለባርሴሎናም ለረጅም ጊዜ መቆየት ፍላጎት እንዳለው የታወቀ ሲሆን የሁለቱ ክለቦች ፍላጎት ግርምትን ፈጥሯል። ባርሴሎናዎች በተጫዋቹ ኮንትራት እድሳት ጉዳይ ላይ በራስ መተማመን እንዳላቸው ነው መረጃዎቹ የሚያሳዩት። ቸልሲዎች የኢንተር ሚላኑን ተከላካይ እየተከታተሉት ይገኛሉ። ቲቢአር ፉትቦል እንደዘገበው ቸልሲ አይናቸውን ኦሪዮል ቢሴክ ላይ ጀርመናዊው ተከላካይ በ2023 ክረምት ከዴንማርክ አርሁስ ኢንተርሚላንን የተቀላቀለ ሲሆን በተለያየ ጊዜም ለሲሞኔ ኢንዛጌ ቡድን ቁልፍ ሰው ነበር። ምንም እንኳን በዚህ ውድድር ዘመን የተረጋገጠ ጀማሪ ባይሆንም ቢሴክ ለሴሪኤው ቡድን እቅድ ወሳኝ ነው። የ24 ዓመት ወጣት በኢንዛጌ 343 ሲስተም ውስጥም እንደ መሀል ተከላካይ ሆኖ ይጫወታል። ነገር ግን በክንፍም የመጫወት ልዩ ብቃት እንዳለው ይነገራል። ቢሴክ በዚህ የውድድር ዘመን ለኔራ ዙሪው ሰላሳ ሶስት ጨዋታዎችን ሲያደርግ ከነዚህ ውስጥም 22 ጨዋታዎችን ቋሚ ሆኖ ጀምሯል። ቼልሲዎች በዚህ ክረምት የተከላካይ መስመራቸውን ለማጠናከር ይፈልጋሉ። ኤንዞ ማሬስካ ወደፊት ሊለቅ በሚችለው አክሰል ዲሳሲን ለመተካት ቢሴክን ይፈልገዋል። ሰሚያዎቹ በዚህ የውድድር ዘመን በክሪስታል ፓላስ ድንቅ ብቃትን ያሳየውን የቀድሞ ተጫዋቻቸውን ማርክ ጉሂንም ለማስፈረም ከፍተኛ ፍላጎት ነበራቸው። ይሁን እንጂ አሁን ላይ የለንደን ቡድን አይናቸውን በቢሴክ ላይ እያስቀመጡ ይመስላሉ። ጀርመናዊው ተከላካይ ባለፈው ህዳር ከኢንተር ሚላን ጋር አዲስ ኮንትራት የተፈራረመ ሲሆን አዲሱ ኮንትራቱ እስከ 2029 ድረስ በሳንሴሮ እንዲቆይ ያደርገዋል። ኮንትራቱን ቢያራዝምም ለመቆየት ትልቅ ዋስትና አይሆኖም። ቼልሲዎች ተጫዋቹን ረዘም ላለ ኮንትራት ቢኖረውም እሱን ከመፈለግም ወደኋላ አይሉም። ይህ እንዲህ እንዳለ ዘገባው በሌሎች እንግዲህ ክለቦች ጀርመናዊው ተከላካይ በጣሊያን እያሳየ ያለውን እድገትም በትኩረት እየተከታተሉት በመሆኑ ቸልሲዎች ተከላካዩን ፊርማ ለማግኘትም ከፍተኛ ፉክክር ሊገጥማቸው እንደሚችል ጭምር ነው መረጃዎች እያሳዩ የሚገኙት። አርሰናሎች ውድ ክፍያዎችን ለማውጣት የተዘጋጁባቸው ዝውሮች አሉ። አርሰናል ትልቅ የክረምት የተጫዋቾች የዝውውር መስኮትን ለማሳለፍ እየተዘጋጀ ነው። አርሰናሎች በክረምቱ ሶስት ዋና ዋና ኢላማዎችን አስቀድመው ለይተዋል። ይተባል አራተኛው ኢላማቸውን ለማስፈረም ከሞከሩ ወደ 224 ሚሊዮን ፓውንድ ለማውጣት ይገደዳሉ። አርሰናሎች በፕሪምየር ሊጉ ለሶስተኛ ተከታታይ የውድድር ዘመን ሁለተኛ ሆነው የሚያጠናቅቁ ነው የሚመስሉት። ምንም እንኳን በዚህ የውድድር ዘመን ከሊቨርፑል ጋር ያለው ልዩነት ሰፊ ቢሆንም ከማንቸስተር ሲቲ በላይ ሆነው ሁለተኛ ደረጃ ለማጠናቀቅ ግን ቅርብ ደርሰዋል። አሁን ይህንን ክፍተት በ 2526 ለመቀነስና አርሰናል የእንግሊዝ ሻምፒዮን ለመሆን የጠበቀውን የ21 ዓመታት ቆይታ ለመጨረስም አርሰናሎች ከዚህ በፊት ታይቶ የማይታወቅ የክረምት የዝውውር መስኮት ለማሳለፍ በዝግጅት ላይ ናቸው። ባለፈው ሳምንት አንድሪያ ቤርታ አዲስ የስፖርቲንግ ዳይሬክተር አድርገው መሾማቸውን ካረጋገጡ በኋላ በዚህ ክረምት በመሀል ሜዳና በፊት መስመር ላይ ቡድኑን ለማጠናከር ትልቅ ግፊት ያደርጋሉ። ማርቲን ዙበሜንዲ፣ ኒኮ ዊሊያምስ እና ቪክተር ዮከርሽ አሁን ላይ ሶስት ዋና ኢላማዎቻቸው ሆነው ብቅ ብለዋል። ሶስቱም ኮከቦችን ለማስፈረም በኤምሬትስ ስቴዲየም ነገሮች በጥሩ መንገድ እየሄዱ ሲሆን ከተጫዋቾቹ ተወካዮች አረንጓዴ መብራት በርቶላቸዋል። የዘ አትሌቲክ ጋዜጠኛ ዳቪድ ኦርነስቲን በዚህ ሳምንትም አርሰናል የዙቤሜንዲን ፊርማ እንግዲህ ለማግኘትም ያለውን እምነት አረጋግጧል። ዳቪድ ኦርነስቲን በጥያቄና መልስ ፕሮግራሙ ላይ ሲናገር የሌሎችን ሪፖርቶች ማጣጣል ሳልፈልግ፣ በግሌ ሪያል ማድሪድ የማርቲን ዙቤሜንዲን ሊያስፈርም እንደሚችል አልሰማሁም። አርሰናል ማርቲን ዙቤሜንዲን ከሪያል ሶሴዳድ በክረምቱም እንዲቀላቀላቸው እየጠበቁት ነው። ያ ማለት ሙሉ ለሙሉ ተጠናቋል ማለት ግን አይደለም ነገር ግን ለተወሰነ ጊዜ እሱ ይመጣል በሚለው መሰረትም ሲሰሩ ቆይተዋል። ለማርቲን ዙበሜንዲ የ60 ሚሊዮን ዩሮ፣ ለኒኮ ዊሊያምስ 58 ሚሊዮን ዩሮ እና ለቪክተር ዮከርሽ 75 ሚሊዮን ዩሮ አዘጋጅተዋል። ከዚህ በተጨማሪ አንድሪያ ቤርታ የወልብሱን ኮከብ ማቲያስ ኩኛህ አድናቂ ሲሆኑ በአሁኑ ሰዓት የኩኛህ ዋጋ 32.5 ሚሊዮን ዩሮ የውል ማፍረሻን ለመክፈልም እየጣሩ ነው። የቲም ቶክ የዝውር ኤክስፐርት ፍሬዘር ፍሬቸር በዚህ ሳምንት ከዙቤሜንዲ በተጨማሪ አርሰናሎች የኒኮ ዊሊያምስን ውል ለማግኘትም እየሰሩ እንደሆነና ለቪክተር ዮከርሽ ዝውርም እየሰሩ እንደሆነ ተናግሮ እንደነበር የምናስታውሰው ነው የፔፕ ጓርዲዮላ ቡድን ወጣቱን ኮኮብ ለማስፈረም እየፈለገ ነው። ማንቸስተር ሲቲ ለሳውዝሃምተኑ ኮከብ ታይለር ዲብሊንግ የዝውውር ጥያቄ ለማቅረብ እየተዘጋጁ ነው። ነገር ግን ሳውዝሃምተኖች ተጫዋቹ ላይ ትልቅ ዋጋ ለጥፈውበታል። ታይለር ዲብሊንግ በአሁኑ ጊዜ በፕሪምየር ሊጉ ውስጥ ካሉት እንግዲህ በጣም አስደናቂ ወጣቶች አንደኛው ነው። ዲብሊንግ ለተወሰነ ጊዜ በቶትናም ፍላጎት ውስጥ ቆይቷል። በጥር ወር 50 እስከ 60 ሚሊዮን ፓውንድ ለማቅረብ ፍላጎት አላቸው። ሳውዝምተን ከዲብሊንግ ዝውውር ወደ 100 ሚሊዮን ፓውንድ ነው የሚፈልጉት። ማንቸስተር ሲቲ አሁን ላይ ውድድር ውስጥ ገብቷል። የፉትቦል ኢንሳይደር ዘገባ የፕሪሚየር ሊጉ ሻምፒዮናዎች ዲብሊንግን ለማስፈረም ዝግጁ መሆናቸውን ዘግቧል። ነገር ግን ውድ ክፍያ የመክፈል እቅድ እንደሌላቸው ነው የዘገበው። ይልቁንስ ሪፖርቱ 50 ሚሊዮን ፓውንድ ለዲብሊንግ ለመክፈል ያስባሉ። ዲብሊንግ በዚህ ውድድር ዘመን በአንዳንድ አጋጣሚዎች የአጥቂ አማካይ ሆኖ ተጫውተዋል። ስለዚህም ኬቨን ደብሮይና ሲቲን እንደሚለቅ ስላስታወቀም ዲብሊንግ ለደብሮይና ተተኪ ሊሆንም ይችላል። የእግር ኳስ ፋይናንስ ባለሙያው ስቴፈን ቦርሰን እንዳሉት ከሆነም ሳውዛምተን ከዲብሊንግ ዝውውር አንድ መቶ ሚሊዮን ፓውንድ በፍጹም አያገኙም ብሏል። ሳውዛምተን ዋጋቸው ከፍ እንዲል ስለሚፈልጉ ትልልቅ ክለቦችን እንዳያባረር ተሰክቷል። ይህ በእንዲህ እንዳለ የቲም ቶክ ምንጮች ስልሳ ሚሊዮን ፓውንድ ሳውዛምተኖች አለመቀበል ከባድ እንደሆነ ተናግረዋል። ለማንኛውም በክረምት በኢቲአር ትልቅ ለውጥ ሊኖር ይችላል። እስከ አስር የሚደርሱ የሲቲ ተጫዋቾችም እንደሚለቁ ነው ዘገባው አያይዞም የገለጸው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁም ቆይታችሁን ከኛ ጋር እንድታደርጉ ነበር በአክብሮት የጋበዝናችሁ። ስላደረጋችሁም እጅጉን ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን ሌሎች የርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ፏድባሮ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን እንዳገመ እንገናኛለን። መልካም ቀን እንዲሆንላችሁም በአክብሮት ተመኘው።